የቀቤና ልዩ ወረዳ ዋና አስተዳዳሪ አቶ ሞሳ ኢዶሳ እንደገለጹት የአንድ አካባቢም ሆነ ሀገር እድገትና ብልጽግና ያለ ትምህርት የሚታሰብ ባለመሆኑ በልዩ ወረዳው የትምህርት ጥራትን ለማሻሻልና በዘርፉ የተጀመሩ ስራዎች ከግብ እንዲደርሱ መረባረብ ይገባል። በውድድሩ የፈጠራ ባለቤት ተማሪዎችን፣ መምህራንና ኢንተርፕራይዞችን በቅርበት ማገዝ ከተቻለ ለሀገርና ለማህበረሰቡ እገዛ ያላቸውና ችግር ፈቺ የፈጠራ ስራዎችን ማየት ተችሏል ብለዋል። በጣም ይችሉ በጣም አቅም ያላቸው ልጆች እንዳሉ በደንብ አይተናል። እነዚህ ልጆችን ሁላችንም አመራሩ መደገፍ አለበት፣ ወላጅ መደገፍ አለበት፣ መምህራንም ማብቃት አለባቸው። በዚህ ልክ የበለጠ እንዲሰሩ የበለቀ ከዚህ በላይ መስራት እንዲችሉ ልዩ ከሌሎች መዋቅሮች ተወዳዳሪ እንዲሆን የማድረግ ስራ ማስራት እንችላለን ማለት ነው። የተማሪዎች የፈጠራ ክህሎት ለማሳደግ በንድፈ ሐሳብ ያገኙትን እውቀት በተግባር እንዲያውሉት ማበረታታትና መደገፍ እንደሚገባም ተናግረዋል። የልዩ ወረዳው ትምህርት ጽህፈት ቤት ኃላፊ አቶ አህመድ ሀሰን በበኩላቸው በተያዘው የትምህርት ዘመን በልዩ ወረዳው የተማሪዎች ውጤት ለማሻሻል እስካሁን አሁን 21 ሚሊዮን ብር ከማህበረሰቡና አጋር አካላት በማሰባሰብ ለመጽሐፍ ህትመት፣ ትምህርት ቤቶችን ለመማር ማስተማሩ ምቹን ለማድረግና ለሌሎችም ለትምህርት ቁሳቁስ ማዋል መቻሉን ተናግረዋል። በልዩ ወረዳው አንደኛ ደረጃ ትምህርት ቤቶች የተማሪዎች የምገባ ፕሮግራም መጀመሩን የገለጹት አቶ አህመድ በቀጣይ በሁሉም ትምህርት ቤቶች አገልግሎቱን ተደራሽ ለማድረግ ይሰራልን ብለዋል። በዚህ ዓመት በልዩ ወረዳችን ለመጀመሪያ ጊዜ በአራት ትምህርት ቤቶች የትምህርት ቤት ምገባ ያስጀመርን ሲሆን፣ በዚህ ዓመት ልምድ ወስደንበት በቀጣይ ትምህርት ዘመን ወደ አብዛኞቹ ትምህርት ቤቶች ማስፋት ይጠበቅብናል። በመሆኑም የተማሪዎች ውጤት እንዲሁም የፈጠራና የሳይንስ ክህሎት ለማሳደግ የሁሉም ባለድርሻ አካላት ድጋፍና ተሳትፎ ተጠናክሮ መቀጠል እንዳለበትም አቶ አህመድ ጥሪ አቅርበዋል። በልዩ ወረዳችን ለነገይቱ ኢትዮጵያ ተስፋ የሚሆኑና በሳይንስ ትምህርቶች የበቁ ተማሪዎችን ለማድረግ ከሚያጋጥሙ ማነቆች መካከል የግብዓት እጥረት፣ የአቅም ግንባታ ስልጠና በዘርፉ ባለሙያዎች ያለመሰጠት፣ የፈጠራ ስራ ለሚሰሩ ወጣቶች በቂ ማበረታቻ አለመስጠት ለመስጠት ለፈጠራ ስራ አጋዥ የሆኑ ዘመናዊ መሳሪያዎችንና መሰረተ ልማት ያለሟሟላት ወዘተ ችግሮች ለሚጠቀሱ የልዩ ወረዳችን መንግስትና አጋር አካላት ከጎናችን በመሆን እነዚህ ማነቆች በመፍታት እንድታግዙን በዚህ አጋጣሚ ጥሬን አቀርባለሁ። የልዩ ወረዳው ሳይንስና ኢንፎርሜሽን ቴክኖሎጂ ጽህፈት ቤት ኃላፊ አቶ ጀሚል ሚፍታም የውድድሩ ዋና ዓላማ ችግር ፈቺ የሳይንስና የፈጠራ ስራዎችን በማከናወን ላይ የሚገኙም ተማሪዎችን መምህራንና ኢንተርፕራይዞችን ለማበረታታት መሆኑን ገልጸዋል። ትልቁ ያው እንደ አጠቃላይ በልዩ ወረዳ ደረጃ የሚሰሩ በመምህራን በተማሪ እንዲሁም በኢንተርፕራይዞች እና በግል የሚወዳደሩ አካላቶች አሉ። እነሱን ለማበረታታትና የተሻለ ስራ እንዲሰሩ በቀጣይም ደግሞ ከነሱ የተሻለ ተሞክሮ አገኝተው የተሻለ የሚሰሩ ትውልድ ማፍራት ነው ማለት ነው። በልዩ ወረዳው የሚከናወኑ እነዚህን የሳይንስና የፈጠራ ውጤቶችን የተሻለ ደረጃ በማድረስ ለማህበረሰቡ አገልግሎት እንዲሰጡ ለማስቻል የባለድርሻ አካላት ሚና በሚል ሰነድ ቀርቦ ሰፊ ውይይት ተደርጎበታል። መሰል የሳይንስና የፈጠራ ስራዎች ውድድር መካሄዱ የተማሪዎችና የመምህራን የመፍጠር አቅም ከማሳደግም ባሻገር ስራዎቻቸውን ለማስተዋወቅ እድል የሚፈጥርላቸው መሆኑን ያነጋገርናቸው ተሳታፊ ተማሪዎች መምህራንና ኢንተርፕራይዞች ገልጸዋል። በመሆኑም የሳይንስና የፈጠራ ውጤቶቹን የተሻለ ደረጃ ለማድረስ የሁሉም ባለድርሻ አካላት ድጋፍ ወሳኝ ነው ያሉት ተሳታፊዎቹም በቀጣይ በዘርፉ የተሻለ ደረጃ ለመድረስ እንደሚሰሩም ተናግረዋል። ይሄ በአብዛኛው ከኛም አልፎ ለሌላውም ሰው በአብዛኛው ለኢትዮጵያ እየተቸገረም ያለው የእንጨትና የመብራት ፍጆታም ስላለ በዚህ ነገር መጠቀም እንችላለን ብዬ አስባለሁ። ለትውልድና ለተማሪዎቻችንም የተሻለውን ፈጠራ ስራ ለመስራት እኛ ቀን ሌሊት እና ብርድ ነጻ ይሳንል ለመስራት እቅድ አለን።